እግዚአብሔር የረዳው ሰው እግዚአብሔር ያነሳው ሰው እግዚአብሔር የረዳው ሰው አይቆምም፣ በሁኔታው ይቀጥላል፣ እየጀመረ ይቀጥላል፣ እየጀመረ የትያን መዝደን የምችላለህ ቀጠልኩኝ ቀጠልኩኝ። በመንፈሱን አራጃው በርኩኝ። አንድ ደቂቃ ልጸልላችሁ እወዳለሁ። በዓለም ዙሪያ የምትገኙ ኢትዮጵያውያንና ኤርትራውያን በዚህ በእግዚአብሔር ሥራ ላይ እጃችሁን እየዘረጋችሁ እንደዚሁ ደግሞ ከጉድለታችሁ ከብዙ ክፍተት በእግዚአብሔር መንግሥት ላይ ዘርቼ እባረካለሁ ያላችሁ የዘራችሁ አንድ ወንበር ሁለት ወንበር አምስት ወንበር አስር ወንበር ሀምሳ ወንበር መቶ ወንበር የአቅማቸው የፈቀደውን የዘራቸው፣ ለእናንተ መጸለይ ይፈልጋሉ። የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔሩ ቤታቸው፣ ሕይወታቸው፣ ጓዳቸው የተባረከ ይሁን። በዚህ በአንተ ወንጌል ሥራ ላይ በመንግስት ስራ ላይ እጆቻቸውን በዘረጉት ላይ አንድ ጸሎት እጸልያለሁ። ቅዱስ እግዚአብሔር አሁን ጤናቸውን ነፃ እንድታወጣ ቤታቸውን እንድትባርክ ሕይወታቸውን እንድትባርክ የተዘጉ በሮቻቸው እንዲከፈቱ የተያዙ ነገሮቻቸው እንዲለቀቁ በኢየሱስ ክርስቶስም እኔ እጸልያለሁ። የትኛውም ገደብ የትኛውም ጭንገፋ ከሕይወታቸው ላይ የተሰበረ ይሁን፣ ከዚህ ሰዓት ጀምሮ ፍሬያማ ይሁኑ። ይህ 2018 የልዩነት ዓመት ብለህናል። በቤታቸው ላይ ልዩነት ይሁን፣ በመንገዳቸው ላይ ልዩነት ይሁን፣ በጤናቸው ላይ እጅ ትገለጥ። እሰራለሁ የሚከለክለኝ ማን ነው ብለሃል። በቤታቸው ውስጥ እንድትሰራ በሕይወታቸው ውስጥ እንድትሰራ እኔ ባራህ እጸልያለሁ። ጸሎቴን ስለሰማህ አመሰግናል። እግዚአብሔር የረዳ እግዚአብሔር እየረዳው ሰው አይጎመ። በሁኔታው ሰላም፣ ሰላም። በመላው ዓለም የምትገኙ ውድ የቤቴል ቲቪ ቤተሰቦች ዛሬ ቤተፋጌ የዓለም አቀፍ ቤተክርስቲያን ሁለተኛውን የቀረጻ ፕሮግራም ወይም እንደዚሁ የአዋሳ እናት ቤተክርስቲያን የአምልኮ አዳራሹን ወይም ህንፃውን የጉብኝት ፕሮግራማችንን ወደፊታችሁ ይዘን ቀርበናል። እግዚአብሔር አምላክ ረድቶንና አግዞን እጅግ ድንቅ የሆነ የአምልኮ ህንፃ ሰርተናል በአዋሳ እናት ቤተክርስቲያናችን ላይ። ይህ የምታዩ ስፍራ የአዋሳ እናት ቤተክርስቲያናችን ላለፉት አምስት አመታት በአዋሳ በተሰጠን ከመንግስት በተቀበልነው ቦታ ላይ ስንሰራ ስንሰራ እንደዚሁ ህንፃውን ስንገነብ አሳልፈናል። በፊተኛው ቀረጻችን ላይ የምሽቱን ቀረጻ ነው ያሳየናችሁ። ዛሬ ለማመስገን እንደዚሁ ደግሞ በመላው ዓለም የምትገኙ በእስፔሻሊ በአረብ ሀገርና እንደዚሁ በሳውዝ አፍሪካ አካባቢ ለምትኖሩ ለእናንተ ምስጋና ለማቅረብ ባለፉት ሶስት ሁለት ሳምንታቶች ውስጥ ህንጻችን ይህንን ደርሰዋል። አሁን የሚቀረን ወንበር ነው ብዬ በጎ ምላሾችን ሰጥታችሁኛል። በዚህ በጎ ምላሾቻችሁ ላይ ላመሰግናችሁ ልጸልይላችሁ እና ደግሞ ሁለተኛውን ስቴፕ የቤተ ክርስቲያናችንን ያለውን የህንፃውን ይዘት ለማሳየት ነው። ዛሬ ወደ ቤተ ፋጌ ዓለም አቀፍ ቤተ ክርስቲያን ቅጥር ግቢ ዳግመኛ የመጣሁት መጽሐፍ ቅዱስ እንደዚህ ይላል፣ ስራችን ሰርተሃል ሰላምንም ትሰጠናለ ይላል እና ስራን የሚሰራ እግዚአብሔር ነው። ይህ የሰው እጅ የሌለበት እንደዚሁ ደግሞ የሰው ድጋፍ የሌለበት እግዚአብሔር ብቻ ረድቶን እግዚአብሔር ብቻ አግዞን እዚህ ድረስ ደርሰናል፣ እና ጌታን እንድታመሰግኑ በደጋግ ኢትዮጵያውያንና ኤርትራውያን ድጋፎች፣ ጸሎቶች ይህንን የሚያክል ትልቅ ህንፃ በአዋሳ ሰርተናል። እግዚአብሔር ቢፈቅድና በህይወት ብንኖር ከሰኞ እስከ ሰኞ በአዋሳ እናት ቤተ ክርስቲያናችን ላይ ትልቅ የምስጋና ፕሮግራም፣ ኮንፍራንስ፣ ምረቃ እናደርጋለን። ከመላው አለም ብዙ እንግዶች ለመምጣት እንደዚሁ በዚህ ምረቃችን የምስጋና ፕሮግራማችን ላይ ለመገኘት ፓስተሮች፣ እንደዚሁ ነቢያት፣ ወንጌላውያን፣ አስተማሪዎች እንደዚሁ ደግሞ በተለያየ በመንግስት ኃላፊነት እንደዚሁ ደግሞ አገልጋዮች ለመገኘት እየደወሉ እየጸለዩን እያበረታቱን ነው። በዚሁ ዛሬ በእናት ቤተክርስቲያናችን ቅጥር ግቢ ላይ ላመሰግናቸው የምወደው በመላው አረብ ሀገር በየምችለውን እጠራ አለው በአረብ ኤሚሬት እንደዚሁ በካታር በቤሩት እንደዚሁ ደግሞ በሳውዲ እንደዚሁ ደግሞ በኦማን በተለያዩ አረብ ሀገራት እንደዚሁ ደግሞ በሳውዝ አፍሪካ የምትገኙ እግዚአብሔር አምላክ አብዝቶ አብዝቶ ይባርካችሁ። በዚህ ሁለት ሶስት ሳምንት ባልሞላ ጊዜ ትልቅ ምላሽ አግኝተናል። በዚህ 2018 የህንጻችን ምረቃውን ፕሮግራም ሳቀርብ። አምስት ሺህ ወንበር ያስፈልገናል ብዬ ስናገር፣ ይህንን አምስት ሺህ ወንበር ለመግዛት ካሌላችሁ ጉድለት ማለት በቃ ካላችሁ አንስታችሁ ሳሰስቱ ረታችኋል፣ ደግፋችኋል። እግዚአብሔር አምላክ መጽሐፍ እንደሚል እግዚአብሔር ቤቱን እግዚአብሔርን መንግስት ወይም የእግዚአብሔርን ስራ ስንሰራ እግዚአብሔር ስራችን ነው የሚሰራው። አንቺ አንተ የእግዚአብሔርን ጦርነት ስትዋጋ፣ እግዚአብሔር ላንተ ደግሞ የታመነ ቤት ይሰራልሃል፣ ይሰራልሻል። ስለዚህ ዛሬ ይሄ የምታዩት ህንጻችን እግዚአብሔር ረድቶን ጨርሰናል። ከነፊት ለፊት ጌት ላይ የምታዩት ይሄ መጸዳጃ ክፍላችን ነው። ወንዱም ሴቱም ቅዱሳን መጥቶ በዚህ ስፍራ ላይ የሚጠቀሙት ትውሌት ነው። እግዚአብሔር አምላክ ቢፈቅድ ደግሞ በምረቃው ላይ በደንብ በስፋት ታዩታላችሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። አይጎመን ይቀጠላል እየጀመረ ይቀጠላል እየጀመረ። የቤቴል ቲቪ ቤተሰቦች ሁለተኛው ስትሪፕ ዛሬ ላስተዋውቃቸው የወደድኩት ማስተዋውቃቸው እኚህ የምታዩዋቸው ቢሮዎች የመማሪያ ቢሮዎች ናቸው። ደቀ መዛሙርት እንደዚሁ ተከታታይ ትምህርቶችንና የአገልጋዮች የሙሉ ጊዜ ቢሮዎች ናቸው። እነዚህ በአንድ ሳምንት ውስጥ በአስር ቀን ውስጥ ሙሉ ፊኒሽንግ ያልቃሉ፣ መስታወቶቻቸው ይገጠማል። እዚህ ጋ ግራውንድ አለ፣ ከመድረኩ ስር የጸሎት ሴንተር አለ። እንደዚሁ ደግሞ ፊትለፊቴ ላይ የምታዩት ይህ ሰገነት ነው። እዚህ ስፍራ ላይ አንዳንድ አውትዶር ቀረጻዎችና እንደዚሁ አንዳንድ የጸሎት ጊዜዎችን የምናሳልፍ ይሆናል። ከዚህኛው ከመማሪያው ክፍሉ ከነዚህ ክፍሎች በስተጀርባ ደግሞ ሚኒ አዳራሽ አለ። ከኢትዮጵያ ከኢትዮጵያም ውጪ የሚመጡ ብዙዎች አሉና ብዙ ህመምተኞች ስላሉ ለነሱ ብቻ፣ ለህመምተኞች በቃሬዛ በቢልቸር ለሚመጡ በክራንች ለሚመጡ ራሳቸው ላይ የሚጸዳዱ እንደዚሁ ደግሞ እጅ የጫንኩ ሰፊ ሰዓት ወስጄ የሚጸልይበት ሚኒ አዳራሽ አለ። ይሄ እሱን አዳራሽ በቀጣይ አስገውኛቸው አሉ ታዩታላችሁ። ጌታ ኢየሱስ ክርስቶስ እጅግ ድንቅ ነገር አድርጓል። በዚህ እናት ቤተ ክርስቲያናችን ላይ ትልቅ ስራ እግዚአብሔር ሰርቶልናል። እግዚአብሔር እየረዳው ሰው አይጎመን በሁኔታው ይቀጠላል እየጀመረ ተቢ

የኢየሱስ ክርስቶስ ሰላም ጸጋ ባላችሁበት ይድረሳችሁ። ዛሬ ቃል በገባውላችሁ መሰረት ሁለተኛውን የእናት ቤተ ክርስቲያን ቤተ ፋጌ ዓለም አቀፍ ቤተ ክርስቲያን የሐዋሳ አጥቢያ እግዚአብሔር አምላክ እየሰራልንን ህንፃ የማስጎብኘት እና እንደዚሁም እግዚአብሔርን የማመስገን ሁለተኛው ምዕራፍ ወደፊታችሁ ቀርብ ያለው በኢትዮጵያም ከኢትዮጵያም ውጭ ያላችሁ የሀገሬ ልጆች እንደዚሁ የሀገሬ ተወዳጆች ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እናንተ በዚሁ በእግዚአብሔር መንግሥት ላይ ባላችሁ ጉድለት ካላችሁ ጥቂቷንም ነገር በእግዚአብሔር ላይ በእግዚአብሔር መንግሥት ላይ ዘርታችኋል። ዛሬ በመላው ዓለም ለምትገኙ ለቤቴል ቲቪ ተመልካቾች እግዚአብሔር አስደናቂ ነገር አድርጎልናል። እግዚአብሔር አስገራሚ ነገር አድርጎልናል። ይህንን ለማመስገን ወደፊታችሁ መጥቻለሁ። እንደምታዩት በሁለትና በሶስት ሳምንት ውስጥ ወደ ቲቪ መስኮት መጥቼ ለአምስት ዓመታት በዚህ ሲገነባ የቆየውን ህንፃውን ባስገበኛችሁ ጊዜ ለምረቃት አምስት ሺህ ወንበር ያስፈልገናል ብለን ወደ ቲቪ መስኮት ማስታወቂያ ወይም እንደዚሁ መልእክት ባቀረብኩ ሰዓት በጎ ምላሽ ከበጎ በከቅን ኢትዮጵያውያንና ኤርትራውያን ሴትና ወንድ ልጆች አግኝተናል። እጅግ እግዚአብሔርን ለማመስገንና እግዚአብሔርን ለማክበር እወዳለሁ። በዚህ በቤተል ቲቪ ሆናችሁ ይህንን የምትሰሙኝ የምታደምጡኝ ይህንን መልእክት የምታደምጡኝ የአባቴ ብሩካኖች ዛሬ ለእናንተ ለመማለድ ለመጸለይ እናንተን ለማመስገን መጥቻለሁ። እግዚአብሔር ቢፈቅድና በህይወት ብንኖር በነዚህ ከፊታችን ባሉ ከሰኞ እስከ ሰኞ ለስምንት ተከታታይ ቀናቶች በዚህ በእናት ቤተ ክርስቲያናችን ላይ ትልቅ የምስጋና ድግስ እናዘጋጃለን። እግዚአብሔር ቢፈቅድ በሶስተኛው ቀረጻ ዙር ላይ መጥቼ ይህንን ማስታወቂያ የማስተዋወቅ ይሆናል። እግዚአብሔር አምላክ ቤቱን ሰርቶ ስራውን ሰርቶ እግዚአብሔር አንዳችንም ሰው አልጣለም። መጽሐፍ ቅዱስ ሲናገር በሁለተኛ ዜና ምዕራፍ ሰባት ላይ ሰለሞንም የእግዚአብሔርን ቤት ሰርቶ ከጨረሰ በኋላ የእግዚአብሔር ደመና ቤቱ ሞላው ይላል። የእስራኤልም ልጆች ደመናው በቤቱ ጣሪያ ላይ ሲወርድ አዩ፣ ተመለከቱ ይላል እና በወረደው ደመና ካህናቶች ቆሞ በመድረክ ማገልገል እስከማይችሉ እግዚአብሔር በኃይልና በሙላት ተገለጠ ይላል። አንድ ነገር ልበላችሁ። ዛሬ በዚህ በቤቴል ቲቪ ሆናችሁ የምሰሙኝ እግዚአብሔር አምላክ ከጉድለታችሁ በዚህ በእግዚአብሔር ስራ ላይ ሳትሰስቱ የዘራችሁ አንድ ወንበር፣ ሁለት ወንበር፣ አምስት ወንበር፣ አስር ወንበር እንደዚሁ ሀያ ወንበር፣ ሀምሳ ወንበር በዚህ አገልግሎት ጥሪ ላይ ድጋፋችሁን ያደረጋችሁ ዛሬ በእናንተ ላይ መጸለይ ለእናንተ ቃል ለማውጣት እናንተን ለመባረክ እወዳለሁ። ስፔሻሊ በአረብ ሀገርና በሳውዝ አፍሪካ ላይ የምትገኙ ቅዱሳን እግዚአብሔር አምላክ አብዝቶ አብዝቶ ይባርካችሁ። ብችል ስማችሁን እየጠራው በባረካችሁ ደስ ይለኝ ነበር፣ ግን እኔ ባላያችሁ እግዚአብሔር አይቷቸዋል። እኔ ባልመለከታችሁ እግዚአብሔር ተመልክቷቸዋል። እግዚአብሔርም ቤሰርተሽ አትወርቂም፣ የእግዚአብሔርም ቤሰርተ አትከስርም። እግዚአብሔር እስቂያስን እኮ ቤቱን ስለሰራ ዕድሜ ጨመረለት። እግዚአብሔርን ቤት እኮ ስላደሰ ታድሶ ስለጠራ እግዚአብሔር ለእስቂያስ እግዚአብሔር ዕድሜ ጨመረለት ምረት አደረገለት ይላል። ዛሬ ለእናንተ መጸለይ ወዳለ እግዚአብሔር አምላክ በቤታችሁና በህይወታችሁ ላይ ዛሬ ክብሩን እንዲገልጥ ጌታ እግዚአብሔር አምላኬና አባቴ ሆይ በዚህ በቤተል ቲቪ ሆኖ በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን ስፔሻሊ፣ ጌታ እግዚአብሔር ሆይ በአረብ ሀገር ላሉ እህቶቼ፣ እንደዚሁ በሳውዝ አፍሪካ ለሚገኙ ወንድሞቼና እህቶቼ፣ እግዚአብሔር ሆይ በመላው ዓለም ለሚገኙ እግዚአብሔር ሆይ በዚህ ስራ ላይ በእውነት ለተሳተፉ ለሴትና ለወንድ ልጆች እኔታና ሹባራ እጸልያለሁ። ካፌ ቃል ጋር ስሰራ አይቻለሁ። እግዚአብሔር አምላኬና አባቴው ቀኝ እጁን ሊያስኩት ለቂሮስ ከፊቱ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጅ እሰብራለሁ፣ የብረቱ መወርወሪያ እቆርጣለሁ፣ በስውር ያለችውን ሀብት እነሆ እግዚአብሔር እሰጠዋለሁ እንዳል ለዛ ለአሕዛቡ ንጉሥ እግዚአብሔር እጁን ይዘ በር ከከፈትክለት አሁንን ይጸልያል። የተሰወረ የተደበቀ ታላቅ የበረከት በር በጌታ በኢየሱስ ክርስቶስ ስም እንዲከፈትላቸውን ይጸልያል። እግዚአብሔር ሆይ ቤትን ለሠሩ አንተ ስራቸውን እንድሰራ ከደዌ እንድጠብቃቸው፣ ከድንገተኛ አደጋ እንድጠብቃቸው፣ ከስብራት እንድጠብቃቸው በክርስቶስ ኢየሱስም እኔ ባሪያህ ጸልያለሁ። አሁን ጸልያለሁ ህመም ውስጥ ያሉ፣ በጭንገፋ ውስጥ ያሉ፣ በመካንነቱ ውስጥ ያሉ፣ በስብራት ውስጥ ያሉ ነገራቸው ሁሉ በኢየሱስም ነፃ ይውጣ። በሮች ይከፈቱላት፣ ደጆች ይከፈቱላቸው። በአንተ ፊት የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም እንደሚል ዛሬ እጸልያል የጤንነት በር የበረከት በር የልጅ በር የሞገስ በር እግዚአብሔር አምላክ የሳቅ በር እግዚአብሔር የምስጋና በር አሁን ከእኔ ጋር ለሚጸልዩት እንዲከፈትላቸው ነው ይጸልያል አንተ ውጊያቸውን ተዋጋ ጌታ ሆን አንተ ሥራቸውን ሥራ ጌታ ሆን አንተ ነገራቸውን አቅና ጌታ ሆን በዚህም በእውነት በአንተ መንግስት ላይ ካላቸው ጉድለት እግዚአብሔር ጥቂቱን ብዙን ለዘሩ አሁን እጸልያል መንገዳቸውን ትመራ ዘንድ እኔ ባርያህ እጸልያል ከዚህ ሰዓት ጀምሮ ህመምና ደዌ ያላችሁ ባልጋ ውስጥ ያሉ የአልጋ ቁራኛ የሆኑ በቪልቸር ያሉ እንደዚሁ በአልጋ ቃሬዛ ውስጥ ያሉ እኔ ጻሌ ያለው ጌታ ሆይ ኃይል ይንካቸው፣ ፈውስ በቤታቸው ላይ ይለፍ። በር የተዘጋባቸው ነገር የተያዘባቸው በኢየሱስ ስም ነገራቸው ይለቀቅ። ይህን ስላደረግ አመሰግንሃል በምትወደው ልጅ በኢየሱስ ክርስቶስ ስም አሜን። በዓለም ዙሪያ ያላችሁ ተወዳጆች በዚህ ዛሬ ሁለተኛው የቤተፋጌ ዓለም አቀፍ ቤተ ክርስቲያን የአዋሳ እናት ቤተ ክርስቲያን ህንጻችንን ጉብኝት ዛሬ ይህንን ይመስላል። ባለፉት ሁለት ሳምንታትና ሶስት ሳምንታቶች ውስጥ ይህንን ህንጻ ለማስመረቅ አምስት ሺህ ወንበሮች ያስፈልጉናል ብዬ እንደተናገርኩ ብዙዎቻችሁ በጎ ምላሽ ሰጥታችሁናል። አሁንም ይህንን አገልግሎት እግዚአብሔር ሲሰራ ያያችሁ እዚህ ቤት ውስጥ መካኖች ማህፀናቸው የተቆረጠ መውለድ አትችሉም የተባሉ በሰፈሩ በከተማው እንደዚህ የተነቀፉ በተለያየ አይነት ቋጠር ውስጥ ያሉ እንደዚህ ደግሞ ከካንሰር ከኤችአይቪ ያበዱ እንደዚህ መራመድ ያልቻሉ እንደዚሁ አይናቸው ማየት ያልቻለ በተለያየ አይነት እንቆቅልሽ ውስጥ ያሉ ሰዎች መጥቶ የሚፈቱበት እግዚአብሔር ክብሩን የሚገልጥበት ቤት ነው። ስለዚህ በዚህ ቤት ውስጥ እግዚአብሔር አምላክ ክብሩንና እጁን እንዲገል የመጨረሻውን ይህንን ድጋፋችንም አሁን እጠይቃለሁ። አሁን ይህ እኔ አጠገብ የምታዩት ዘጠኝ መቶ ወንበሮች ነው የሚቀሩን። ኦልሬዲ ወደ አራት ሺህ ወንበር ብያቸዋለሁ። ጥቂት ወንበሮች አሁን ይቀሩናል። እግዚአብሔር ከሁለት ሺህ ወንበር በላይ ሰዎች ድጋፍ ሊያደርጉ ቀኝ እጃቸው ሰጥቶናል። የሚቀሩ ወንበሮችን ደግሞ አንድ ወንበር ሁለት ወንበር አስር ወንበር እኔ ከቤተሰቤ ጋር እኔ በግሌ ወንበር እገዛለሁ፣ 2500 ብር በዚህ ህንፃው ላይ በሚመረቀው ህንፃው ላይ አሻራይን አስቀምጣለሁ የምትሉ ቤቴል ቲቪ ላይ ከስር ባሉ ስልኮች እየደወላችሁ አካውንቶቹ ላይ በመዝራት በመግዛት ይህንን የእግዚአብሔርን ስራ እንድትደግፉ በእግዚአብሔር ፍቅር አሳስባቸዋል። የእግዚአብሔር ቤት ሰርቶ የከሰረ የለም የወደቀ የለም። ለዚህ እግዚአብሔር ቤታችሁን ይሰራል፣ ስራችሁን ይሰራል። በጣም ውብ የሆኑ ወንበሮች ናቸው። ከቤቱ ጋር ፊት የሚያደርጉ ከሰራ ነው ህንፃ ጋር የሚሄዱ ወንበሮች ናቸው። እጅግ ጠንካራ ወንበሮች ናቸው። ቤተፋጌ ኢንተርናሽናል ቸርች ነው። ቸርቻችን ኢንተርናሽናል እስከሆነ ድረስ ብዙ ሰዎች ከመላው ዓለም ይመጣሉ። በዚህ በሚመጡበት ጊዜ ምቹ ወንበር ስለሚያስፈልጋቸው ይህንን እጅግ ውድ የሆነ ወንበር ገበያ ላይ ከ6000 ብር በላይ የሚሸጥ ወንበር እግዚአብሔር ፌቨር ሰርቶልን፣ እኛ በ2500 ብር ይህንን ወንበር እግዚአብሔር አዘጋጅቶ እየገዛን ነው። ለዚህ በዚህ ወንበር ላይ በመግዛት መሳተፍ የምትፈልጉ ሰዎች በቤቴል ቲቪ ስክሪን ስር ስልኮችና አካውንቶች አሉ። በመደወል ድጋፋችሁን አድርጉ። የናፍሬቱ ኢየሱስ ክርስቶስ ያድናል፣ ይታደጋል። ተባረኩ።